እና ታዲያ እንግዳው እንዴት ነው የሚስተናገደው? ባይገርምህ ቅድም ጠይቄያለሁ ማነው የላከህ ብዬሃለሁ። እና የዘንዶውን ትልቅነት ልነግር አልችልም። ኢቨን ዘንዶ አይደለም እባቡ ራሱ ምን እንደሚያክል ልነግር አልችልም። ማለ ግራ ገባኛለሁ። ትንፋሽን ውጭ በቃ የሚሆነውን ነገር በፍርሃት ልቤ እየመታ መጠበቅ ጀመርኩዋለ። ነጠላ ጫማ አድርጌ ለማውጣት እንዲመቸኝ ጫማዬን ራሱ ሻንጣ ያውስዝም ልብሴ ውስጥ ነው የቀላቀልኩት። ዘጠኝ ሰዓት ከ12 ደቂቃ ብትመጣ ያበር ዝግ ነው። ኦንታይም ዘጠኝ ሰዓት ይከፈታል እስከ ዘጠኝ ከአስር ይቆያል። ምን ውስጥ ነው የገባሁት? ከየት መጡ? በየት በኩል ገቡ? የሚለው ነገር በጣም እዚህ ቤት ውስጥ ማን ነው እንድትከራይ የላከ? ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ደቻና ላይ ተከታታዮች፣ ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። እንግዲህ በርካታ ታሪኮች ከእናንተ ይደርሱኛል። ያው ደጋግሜ እንደምለው ማለት ነው። ዛሬም ከደረሱኝ በርካታ ታሪኮች መካከል አንደኛውን ማስተማሪያውን አልብዬ መርጬ ይዤ ቀርብ ያለው እንግዲህ የሚገራርሙ ታሪኮች ነው የጊዜው የሚሰሙት እና ከመራረጥኳቸው ታሪኮች መካከል ይህኛውን ያገኘሁት ነዋሪነቱ ጅማ ከተማ ውስጥ ከሆነ አንድ የፕሮግራሜ ተከታታይ ነው እና ይህ ሰው ነጋዴ በመሆኑ በንግድ አጋጣሚ በስራ አጋጣሚ ብዙ ጊዜ አዲስ አበባ ይመላለሳል። አዲስ አበባ ተመላልሶ ስራውን እስከሚጨርስ ያው እንግዲህ ሆቴል ይዞ ነው የሚቆየው እና ሆቴል ውስጥ ያጋጠመውን ነገር ነው የነገረኝ በነገራችን ላይ ልክ እሱ ይሄንን ታሪክ እየነገረኝ በነበረበት ሰዓት ላይ ከዚ በፊት የሰራሁት ቆየት ያለ ፕሮግራም አለ እሱ ነው ትዝ ያለኝ እና በተወሰነ መልኩ ተመሳሳይነት ስላለው ማለት ነው እንግዲህ ይህ ሰው ደውሎ ምንድነው ያለኝ ወርቃፈራው ፕሮግራምን መከታተል ከጀመርኩኝ ቆይቻለሁ እና ብዙዎችን ታሪኮች ሰምቻቸዋለሁ ይሄኛው ታሪክ ግን እኔ ላይ የደረሰ ታሪክ ስለሆነ ምናልባት ልክ እንደ እኔ እንዲህ ገጠመኛ ያላቸው ሰዎች ሊኖሩ ስለሚችሉ፣ ሁለተኛ ደግሞ በተለይ በተለይ እንደ እኔ በስራ አጋጣሚ በንግድ አጋጣሚ ከቦታ ቦታ የሚዘዋወሩ ሰዎች በተለይ በተለይ ለአንድ ሳምንት የሚሆን ለሁለት ሳምንት የሚያርፉበትን ቦታ በደንብ ጠንቅቀው እንዲያውቁ ማስተማሪያ ይሆናል እና እባክህን ያለኝ ነው። ይሄ በትክክል ያመንኩበትም ስለሆነ መልሼ ወደ እናንተ አቀርበዋለሁ ማለት ነው። እንግዲህ ይህ ሰው ስሙ ያን ያህል አስፈላጊ አይደለም። እንግዲህ አሉ ከተባሉ ነጋዴዎች መካከል አንደኛው ነው። እሱ እንደነገረኝ እና በንግድ አለም ላይ ከተሰማራ ረጅም ጊዜ ሆኖታል እና የንግድ ባህሪው ከአዲስ አበባ ጅማ ብቻ ሳይሆን ከጅማም ሌሎች የሀገራችን ክፍሎች የሚያንቀሳቅሰው ነው። አሁን ግን ይሄ ታሪክ የተከሰተው አዲስ አበባ መጥቶ በነበረበት ሰዓት ነው። እና ብዙ ጊዜ አዲስ አበባ ስመጣ ቦሌ አካባቢ ነው የሚይዘው አለ አብዳ ቦሌ አካባቢ የሚገኙ ትልልቅ ሆቴሎች ይሄኛውን ግን እዛ ቦታ ላይ የግድ የሚያቆየኝ አጋጣሚ ተፈጠረና አትላስ አካባቢ ነው ማረፊያ ያዝኩት አለ አትላስ አካባቢ የሚገኝ ትልቅ ሆቴል ነው ያለኝ እና እዚህ ሆቴል ሳድር የመጀመሪያ ጊዜ ነው አለ ቦሌ አካባቢ ያሉትን ብዙ ጊዜ በደንበኝነትም አውቃቸዋለሁ ረጅም ጊዜ ይሄኛው ግን የመጀመሪያ ጊዜ ነው። አለ ስገባ ጽድት ያለ ሆቴል ነው። የመኝታ ክፍሎችን ቢሆኑ ጥራታቸው የተጠበቀ በቃ በደንብ ስታንዳርድ ወይም ደግሞ ደረጃቸውን የጠበቁ ናቸው። እና አንደኛውን ክፍል ተከራየው ገብቼ አየሁት ጽድት ያለ ነው። በቃ ለእኔ ተስማሚ የሆነ ነው። ቀይና ወጣሁኝና ወጣሁ ማገኛቸው ሰዎች ነበሩ። ከእነሱ ጋር ቆየው፣ ራት በላው፣ ተዝናናን። የና ሴንስ ምንድነው በሚነሱ ጉዳዮች ላይ አወራን። ተመልሼ ወደ ማረፊያ የተመለስኩ። ብዙ ጊዜ እኔ ችግር የለብኝም ማለ ያው ረጅም ጊዜም በእንደዚ አይነት ሁኔታ ውስጥ ስለቆየሁ የሆቴል ክፍል ይዤ ሳድር እንቅልፍ ያን ያህል የሚያስቸግረኝ ሰው አይደለሁም። ማለ የዛለ ግን ለምን እንደሆነ አላውቅም። በቃ ምንም እንቅልፌ ሊመጣ አልቻለም። ሙቀት አንዳንድ ይለቅብኛል። እነሳ አለው ሻወር እወስዳለሁ፣ ተመልሼ እተኛለሁ። እንዲህ እንዲህ ስል ብቻ ወደ ሰባት ሰዓት አካባቢ ትንሽ ሸለባ አደረገኝ አለ። ከዛ በኋላ ግን ተመልሼ ኦልሞስት ለዘጠኝ ሩብ ጉዳይ አካባቢ ተነሳሁ አለ። ተነሳው ስገላበት ምናምን ዘጠኝ ሰዓት ሆነ። አታምነኝማ፣ ለዘጠኝ ሰዓት ሆኜ በቃ እንደዚህ የተጨናነኩኝ ስገላበት ፊት ለፊቴ ላይ አለ ፊት ለፊቴ ያለው ግድግዳ ስር ላይ ምንም ያክል ዘንዶ ተጋድመዋል። አለ ስገባ አላየሁትም። የሚገርም ልክ ሆቴል ክፍሉን ከተከራየሁበት ጊዜ ጀምሮ በደንብ ዞሬ አይቻለሁ ይሄ የቆየ ልምዴ ነው አለ አንድ ክፍል ስከራይ እንደ ማንኛውም ሰው ሻንጣዬን ወርውሬ ዝም ብዬ እንትን መልሼ አይደለሁም አለ እያንዳንዱን ክፍል ከዚህ በፊት የገጠመኝ ነገር ስላለ ነው ያለ ያንን አልነገረኝም እኔም ብዙም ኢንተረስቴ አይደለም እና በደንብ አያለሁ አለ ፈትሻለሁ መስታወቶቹን መስኮቶቹን በሩን ቁልፉን ሁሉን ነገር ቼክ አደርጋለሁ አለ እና ምን የሚያየሁት ነገር የለም ልክ ዘጠኝ ሰዓት ላይ እንቅልፍን ቢብሎ ስመለከት ግን ምን የሚያክል ዘንዶ ተገርሟል። የዘንዶ ብቻ አይደለም አለ አጠገሙ፣ በቅርብ ርቀት ላይ ደግሞ እባብ አለ። ምን ውስጥ ነው የገባሁት? ከየት መጡ? ቤት በኩል ገቡ የሚለው ነገር በጣም እና የዘንዶውን ትልቅነት ልነግር አልችልም። ኢቨን ዘንዶ አይደለም፣ እባቡ ራሱ ምን እንደሚያክል ልነግር አልችልም አለ እንግዲህ እዚህ ላይ ይህንን ታሪክ ሲነግረኝ ቅድም ብያችኋለሁ፣ አንድ ታሪክ ከዚህ በፊት ቆይቷል እንጂ ሰርቼ ነበር እና እሱም ልጅ እንደዚህ ነጋዴ ነው። አይ ነጋዴ ነው ያለኝ ታሪኩ ቀየት ስላለ ነው ያልኩ። እሱም ተመሳሳይ ነገር አጋጥሞታል። እዚህ ቀበና ምናምን አካባቢ የሚገኝ ሆቴል ያጋጠመው ነገር ነግረውን ነበር እና ከእሱ ጋር ነው ይሄ ታሪክ የተመሳሰለብኝ። እንዳልጮ የወንድነት ኩራቱ አለ አለ ዝም እንዳልል ደግሞ ከዘንዶና ከባብ ጋር ነው የተጋፈጥኩት። አንደኛ ዘንዶና እባብ ሆቴል ውስጥ ሊያምነ ይህንን የሚያክል ትልቅ ታዋቂ ሆቴል ውስጥ ምን ያደርጋል? ግራ ገባኛል። ትንፋሽን ውጭ በቃ የሚሆነውን ነገር በፍርሃት ልቤ እየመታ መጠበቅ ጀመርኩ። አለ ይንቀሳቀሳል፣ መልሶ ጸጥ ይላል። የኝ ያኝ አላቅም አለ ከዛ ልክ ተነስቶ ልክ ከኔ በተቃራኒው በኩል ፊት ለፊት ላይ ትንሽ በስተቀኝ ነው እንትን ያለው አለ ምንድን ነው ሻወር ቤቱ። ከዛ እንደምንም እየተንቀሳቀሰ እባቡም እሱን እየተከተለ ወደ ሻወር ቤቱ ሲገባ ልውጣ አልውጣ ልውጣ አልውጣ። ምክንያቱም እዚህ አይኔ እያየ አንድ ነገር መሆን አልፈለግኩም። ስለዚህ ሀምሳ ሀምሳ መያዝ አለብኝ። ለማምለጥ ሞክሬ የሆነ ነገር ሀፕን ቢያደርግብኝ ይሻላል ቁጭ ብዬ አይኔ እያየ እዚህ የሆነ አደጋ ከሚደርስብኝ የሚል ውሳኔ ላይ ደረስኩ። ነገር ግን በተሻለ መጠን እስኪረቅ ድረስ ጠበቅሁኝ። አለ ሙሉ በሙሉ ሙሉ በሙሉ ወደ ሻሩ ቤቱ መግባቱን ካረጋገጥኩ በኋላ ቀስ ብዬ፣ ደግነቱ በቱታን የተኛሁት አለ፣ ሻንጣዬ አጠገቤ ነው፣ ወንበሬ ላይ ማለት ነው። መኝታው ራስጌጋ ወንበሩ አለ፣ ወንበሩ ላይ ነው ሻንጣዎች፣ ነው እቃዎች፣ ነው የሚያስቀመጥኩት። ቀስ ብዬ ቁልፍ ሞባይል ስልኬን እንዴ የመሳሰሉ መሳሰሉ ነገሮችን ሻንጥ ያስከተትኩኝ እና ቀስ ብዬ ጥንቃቄ ዘጋሁኝ። ኢቨን ጫማዬን አለ ነጠላ ጫማ አድርጌ ለማውጣት እንዲመቼኝ ጫማዬን ራሱ ሻንጥ ያውስ ዘንብ የልብሴ ውስጥ ነው የከላከልኩት አወራ። በዛ ሰዓት ላይ እሱን ለማጣራት ለእሱ ለመጠንቀቅ ጊዜ አልነበረኝም። አለ ቀስ ብዬ ኮቴ ሰላሳማ ነጠላ ጫማ አድርጌ ከፈትኩኝ ወጣው። ልዝጋው አልዝጋው እንኳን አላስታውስም። አለ ቁልቁል ነው የወረድኩት። አለ ያው የተከራዩት እንት ላይ ስለነበረ ፎቅ ላይ ስለነበረ ቁልቁል ሶርድ፣ ከዘበኛው ጋር ነው የተገናኘው። ምንድነው ሲለኝ፣ እንዴ ምንድነው እዚህ ቤት ውስጥ የተፈጸመው ነገር ምንድነው የሆነው ነገር ምንድነው? አለኝ አለ። ዘበኛው ምንድነው ሲለኝ ግን የመደንገጥ የመርበትበት ስሜት የለውም ማለት ነው። እና እሱም በራሱ የሆነ የፈጠረብኝ ነገር አለ። ከዛ የሆነውን ነገርኩት አለ። የሆነውን ስነግረው ለተወሰነ ጊዜ ዝም ብሎ ነው የተመለከተኝ። ሰዓቱን ተመልከቱት፣ ዘጠኝ ሰዓት ነው። ተመልሼ እዛ እንደማልገባ እርግጠኛ ነኝ፣ ምክንያቱም ከዘንዶና ከእባብ ጋር አልተኛም። ከዛ እንዲህ እንዲህ እንዲህ አጋጠመኝ ስገባ ይችኋሉ ምንም ነገር አልነበረም። ከዛ ትልቅ ሰው ናቸው አለ ዘበኛው። ወዳጄ እስኪ ተረጋጋ አሉኝና እሳቸው ጋር አስቀመጡኝ አለ። ያው ከዛ ተመልሼ ስለማልገባ እሳቸው ጋር ተቀመጥኩ። እንግዲህ ብሶት ያለባቸውም ጥበቃ ሊሆኑ ይችላሉ። እዚህ ቤት ውስጥ ማን ነው እንድትከራይ የላከ ብለው ጠይቁኝ። የመጀመሪያ ጥያቄያቸው ያ ነው። አይ እኔ ማንም እንትን አለ። ያው ትልቅ ሆቴል ስለሆነ፣ እኔ ክፍለ ሀገር ነጋዴ፣ እኔ ከጅማ ነው የመጣሁት፣ እና ለንግድ ስራ ብዙ ጊዜ አዲስ አበባ ጨምሮ ብዙ ቦታዎች መላለሳለሁ። ስለዚህ ስም ለመላለስ ሆቴል ነው አልጋ የሚይዘው፣ እና በዚህ አጋጣሚ ነው እ ገሌ እዛ ያዝ ምናም ብሎኝ አይደለም የሚል ነገር ነገርኳቸው። ቁጭ በላሉኝ። ትንሽ የዘበኛ ቤት አለች ጠባብቺ፣ ታጣፊ አልጋ እና አጠገባቸው አስቀመጡኝ እና ማውራት ጀመርን። አለ እስኪ ነገ መቼም ተመልሼ ወደ መኝታ ያለሄድ ማልኳቸው። አይ በቃ ቁጭ ብላሉኝ፣ ቁጭ አልኩ፣ ማውራት ጀመርኩ። ከዛ ወዲያ ነው ገበነው የተገለጠልኝ። አለ በደንብ ነው የነገሩኝ። ይህንን ሲለኝ ሁሌ እንደምለው ምንድነው እኛ ሀገር ውስጥ እኛ ሀገር ውስጥ ያልተነገረ እንጂ ያልተደረገ ነገር እንደሌለ የበለጠ እርግጠኛ እየሆናችሁ እንድትሄዱ ያስገድዳችኋል። እንዲህ አይነት ነገርና አብዛኛው ነገር ተደርጓል፣ ግን አልተነገረም። ሲነገርም የሚቀበላለ የማይቀበላለ። የሚቀበለው ማን ነው? ያየው ራሱ ላይ የሆነበት የተጎዳ ሰለባ የሆነ የማይቀበለው ማን ነው? አሁንም ድንዝዝ ዓለም ውስጥ ያለ ማለት ነው። ታሪኩን ነገሩኝ። የሆቴሉ ባለቤት በጣም ሀብታም ነው። ከሚስቱ ጋር የጋራ ሀብታቸው ነው። በሱ ብቻ ሳይሆን ያው የሁለቱ የጋራ ንብረት ነው። ግልጽ ነው። ባልና ሚስት ንብረት ሲኖረው የጋራ ነው የሚሆነው። እና ይህ ሰውዬ አሉ በደንብ ይታወቃል፣ በደንብ ይታወቃል። በምንድን ነው የሚታወቀው? በሀብቱ ብቻ አይደለም። ለሊት ተነስቶ እግዚአብሔር ይቅር በለኝ ከጀርባ በኩል ያለችውን ትንሽ የበራይ ታታል አሉኝ ያሉ እና ምንድን ነው ሆቴሉ በጀርባ በኩል በጀርባ በኩል ስትገቡ ከሆቴል ጋር የተያዘች ትንሽዬ በር አለች። ከውጭው በር ጋር ሳይሆን ከራሱ ከሆቴሉ ከግንቡ ጋር የተያዘች ትንሽዬ በር አለች። ማንም በዛ ውስጥ ማንም አይመላለስም። የተፈቀደው ለዚህ ሰውዬ ብቻ ነው ለባለቤቱ ብቻ ነው እና እሷ በር አሉኝ አለች እሱ ለሊት ሄዶ ሲመጣ የሚገባበት በር ነች። ያቺ በር ክፍት የምትሆነው ከዘጠኝ ሰዓት ልብ አድርግ ከዘጠኝ ሰዓት እስከ ዘጠኝ ሰዓት ከአስር ብቻ ለአስር ደቂቃ ከዛ ውጭ ዝግ፣ ከዛ ውጭ ዝግ ነው። ለዘጠኝ ሰዓት አምስት ጉዳይ ብትመጣ ዝግ ነው። ዘጠኝ ሰዓት ከአስራ ሁለት ደቂቃ ብትመጣ ያ በር ዝግ ነው። አሁን ታይም ዘጠኝ ሰዓት ይከፈታል እስከ ዘጠኝ ከአስር ይቆያል። ምንድን ነው የሚነግሩኝ ብዬሽ ስነግራ ስጠይቃቸው፣ ይህ ሰው ሌሊት ይወጣል። በደንብ ይታወቃል፣ የአካባቢው ሰው በደንብ ይታወቃል። ያው ማጉዘንተም ልማዳችን ስለሆነ ነው እንጂ እርቃኑን አህያ ላይ ይጋልባል ይመጣል በዛች በር ይገባል። ልክ ለዛ በር መክፈትና መዝጋት ብቻ የተቀጠረ አንድ ሰው አለ እና እሱ የዛ በር ጋ ይቆማል። ልክ ዘጠኝ ሰዓት ሲሆን በተጠንቀቅ ነው ይከፍትልታል። ሹልክ ብሎ ይገባል። አንድ ክፍል አለ ማንም የማይገባበት የእሱ የሆነ ብቻ ክፍል፣ እዛ ይገባል። ሻወሩን ይወስዳል፣ ይተኛል። ሊደጋጋ ሲል ከሰዎች ጋር ይቀላቀላል። ህይወቱ ያ ነው። ምንድነው በስልብና መኖር ማለት ነው። እና በዛ ሰዓት ላይ እርቃን ሁኔት ነው የሚሄደው። ምን ለምንድን ነው ባህያ የሚጋልበው? እንደዚህ አይነት ነገር ሳትሰማ ቀርተ ነው አሉኛ አለ በየትልልቅ ሆቴሎች በየድርጅቱ እየተንከባለለ የሌሎችን ገንዘብ ሲሰልብ ነው የሚቆየው። አብዛኛው ሰው ያውቃል ነው ያሉት። እንዲህ አይነት ነውረኞች፣ እንዲህ አይነት የሌሎችን በንጹህ ላባቸው በንጹህ ጉልበታቸው ንብረት ያፈሩ ሰዎችን ንብረት እየወሰዱ እየሰለቡ ሀብታም የሆኑ ሰዎች አሉ። ኦቪየስ ግልጽ ነው፣ እና ይህም ሰው ከነዛ መካከል አንዱ ነው። ሽማግሌ ዘበኛ ታዲያ እርሶ ይህንን እያውቁ እስካሁን ድረስ ለምን እዚህ ቆዩ? እየጠይቃቸው ነበር አለ። ምን መሄጃ አለኝ? የሚገርምህ በርቀትን ቢሆን ዝምድና አለን እና ገጠር ነገሮች ተበላሽተውብኝ ቤተሰብ ማስተዳደር ሲያቅተኝ እኔና እሱ ነው የሚያቅ የሩቅ ሰው እዛ ሆነ ከምትሰቃይ በቃ ከተማ ሄድና እሱ ጋር እየሰራ ቤተሰብን አስተዳደር ተብዬ ነው የመጣሁት ነው ያሉት። ስለዚህ ከሆቴሉ ባለቤት ጋር በአገር ልጅነትም በሩቅ ዝም ምንድን ነው ይተዋወቃሉ። ሌላ መሄጃ የላቸውም። እሱም ብቻም አደለም እሳቸውን በማያውቁበት መንገድ ከዛ ቤት መውጣት አይፈልጉም። ምን ያህል ጊዜ ሆነውት? አስራ አራት ዓመት አስራ አራት ዓመት እዛ ቤት ውስጥ ቆይተዋል። ብዙ ነገር ያውቃሉ። ብዙ ነገር መውጣት ይፈልጋሉ። ልባቸው ይሻል አይችሉም። እንዳልኳችሁ ደግሞ ከእሱ ቤት ውጭ ምንም የሚያውቁት ስለሌለ ያን ያህል ከተማውን ብዙም እንትን የሚሉት አይደለም። እዛ መጡ፣ አንድ ክፍል ተሰጣቸው። በወር የሚከፈላቸውን ገንዘብ ለቤተሰቦቻቸው ይልካሉ። እሳቸው እዛ ለነፍስ ያደረ የሚወጣ የሚገባም መኪና ሲያስተናግዱ ምንም ሲል ቲፕ የሚሰጣቸዋል ያቺያችን ለራሳቸው መውያም ለምንም ለምንም ያደርጋሉ። የሆቴል ወይም ደግሞ የማረፊያ የቤት ኪራይ የለባቸውም እዛው ስለሚኖሩ እና የቀረውን ደመወዛቸው ለቤተሰቦቻቸው ነው የሚልኩት ገጠር ቤተሰቦች አሉ አዎ ቤተሰቦች አሉ ሚስት አለኝ ልጆች አሉኝ እና ምን ጊዜ ሄደው ይጠይቋቸዋል ነው ምናልባት ምናልባት በሁለት ዓመት በሶስት ዓመት አንዴ እረፍት ሳገኝ ዝም ብዬ ብቅ ብዬ ቶሎ ደርሼ እመለሳለሁ ከዛ ውጪ የእኔ ህይወት እዚህ ሆቴል ውስጥን የታሰረው በጣም ነው የደነገጥኩት አለ እና ታዲያ እባሙና ዘንዶ የምን ምልክት ነው ነገርኩ እኮ ልጄ እንደዚህ አይነት ይህን የመሰለ ሆቴል ዝም ብሎ የሰራ መስሎሃል ነው ያሉት። ስለዚ ለካ ሰውየው በጠልም ያለ በግብር የሚታወቅ በደምበ በባዕድ አምልኮ የሚታወቅ በዘንዶና በባዕድ የሚያምን ለሊት፣ ተነስቶ እርቃኑን አህያ እየጋለበ የሚሰልብ ግን ከውጭ ሰዎች ቀን ቀን ሲያዩት ሰው የሚመስል ሰው ነው። እንዲህ አይነት ሰዎች በብዛት አሉ ከተማችን ውስጥ። አሁንም እንዳንደማልቅ አደራ። ሁሌም እንደዚህ አይነት ፕሮግራም ስንሰራ አንዳንዱ ኮምፕሌክስ ይዟችሁ ነው እንደዚህ ነው፣ ሰው ሀብታም ሲሆን አትወዱ ምናምን። ማንም ሰው መጽሐፍ ቅዱስ ላይ እንደተባለው በላብ በወዝህ ጥረህ ግረህ ብላ የሚለውን ተግባራዊ አድርጎ የሚኖር ከሆነ ተቋሚ ደስ ይለናል። እንደውም ለብዙ ሰዎች ስለሚጠርፍ ጋቱም አንድ ሰው ሀብታም ሲሆን ወገኖችን እንደሚረዳ እናውቃለን። በስሩ ብዙ ሰራተኞችን ቀጥሮ እንደሚያስተዳድር በእነዛ ሰራተኞች ጀርባ ደግሞ ብዙ ቤተሰብ ጉሮሮ እንደሚደፈን እናውቃለን። ነገር ግን ነገር ግን ለሊት ተነስቶ እርቃን እየተንደባለሉ በየሆቴሉ በር ላይ ሆቴል እየላሱ የሆቴል በር እየላሱ መሬት እየላሱ ሀብታም የሆኑ ሰዎችን እንቃወማለን። አንደኛ ሰላቢነት ሰላቢነት ስለሆነ ብዙ ሰውን ለድህነት የሚዳርግ ስለሆነ ሁለተኛ እግዚአብሔር በጣም በጣም ከሚጠላቸው ተግባራት መካከል አንደኛው ስለሆነ። በዚህ በዚህ ምክንያት እንደ አማኝነታችን እንጸየፋለን፣ የምናቀውን እንናገራለን፣ ሰዎች በዛ መስመር እንዳይሄዱ እናስጠነቅቃለን እንጂ በንጹህ ላባቸው ገንዘብ ያገኙ ሀብታሞችን ለምን ሀብታሞች ሆኑ ብለን አንከራከርም። የተከራከረም የለም ወደፊትም የሚከራከር አይኖርም። ነገር ግን በሰማ ሀብታም ስም በእንደዚህ አይነት ቆሻሻ መንገድ ገንዘብ ያመጡ ህንፃ የሰሩ አውሮፓና ካናዳ አሜሪካ ያልተነዱ መኪኖችን የሚነዱ ሰዎችን ግን ለምን ብለን እንጠይቃለን። ትክክል አደለም፣ ተግባራችሁ ብለን እንቃወማለን። ስለዚህ ልዩነቱ ያለው ትክክለኛ ወይም ደግሞ እውነተኛ ሀብታሞችን ከፌክ ሀብታሞች ለይተን ለማወቅ ጥረት እናደርጋለን እንጂ በጠቅላላው ሀብታሞችን አልተቃወምም በጠቅላላው ሀብታሞችን አልተቃወምንም፣ እንጂ ቅድም እንደነገርኳችሁ ኢትዮጵያ ውስጥ ያልተነገረ እንጂ ያልተደረገ ነገር የለም። እንደውም ብዙዎቹ የተደረጉ ነገሮች አልተነገሩም። ብዙዎቹ መረጃው ደርሶን የተደረጉትን ነገሮች ሁሉ ዘርዝረን ብንናገር ኖሮማ ምን ውስጥ ነው የምንኖረው የሚል ጥያቄ ያስከትላል። እሱን አትጠራጠሩ። እና በኋላ እንዴት ነጋለህ አልኩት። ይገርምሃል፣ በቃ ከዘጠኝ ሰዓት እስከሚነጋጋ ከኛ ሰውዬ ጋ ብዙ ነገር ስናወራ የሚገርምህ አሉኝ አለ። ሰውዬው ሲነግሩት እዚህ ቤት ውስጥ እንደኔ 14 ዓመት ያስቆጠሩ ከ14 ዓመትም በላይ 20 ዓመት 20 ምናምን ዓመት የቆየ ሆቴል ነው አልኳቸው። በፊት እንደዚህ ዘመናዊ አይሆን እንጂ ወደ ሆቴልነት ከማደጉ በፊት ዝም ብሎ በፔኒስ የሆነነት አልጋ ብቻ እያከራዩ ይጠቀሙ ነበረ። ከዛ በኋላ ነው እንግዲህ ወደ ትልልቅ ሆቴልነት ወደ ዘመናዊ ሆቴልነት ተቀይሮ አገልግሎት በመስጠት ላይ ያለው እንጂ ቤት ድሮ የሚታወቀው በፔኒስ የሆነነት ነው ያሉት፣ ዝም ብሎ አልጋ ብቻ በማከራየት ማለት ነው። ስለዚህ ሀያ ዓመት እድሜ ያስቆጠረ ቤት ውስጥ አሁን ወደ ዘመናዊ ሆቴል የተቀየረ ቤት ውስጥ የሚደረገውን ነገር ሲነግሯቸው ደግሞ በትክክል ሴጣን ልቡሰ ስጋ ሆኖ በቃ መዲናችን ውስጥ እየጨፈረ እንደሆነ በተግባር ታረጋግጣላችሁ። ሌላ ነገሩኝ ያለ በአብዛኛው እዚህ ቤት ውስጥ የሚመጣው ምን አይነት ሰው እንደሆነ ታውቃለን ያሉት ሽማግሌው፣ ከባሎቻቸው የተደበቁ ሚስቶች፣ ከሚስቶቻቸው የተደበቁ ባሎች በአብዛኛው እዚህ ቤት ውስጥ የሚያድሩት የሚዝናኑት መዝናናት ከተባለ ማለት ነው። እና እንዲህ አይነት የሰላቤ ቤት ውስጥ ድሮስ ምን ሊመጣ ይችላል? በቃ የኃጢአት ስራ የሚሰራበት ቤት ባክግራውንድ ስንመለከት የተያያዘ ነገር ይኖረዋል። እንዲሁም ደግሞ ከትምህርት ቤት የፎረፉ በደላሎች አማካኝነት ተታለው በገንዘብ ተሸውደው ከሀብታሞች ጋር እየተቃጠሩ የሚመጡ ምንም የማያውቁ የሚመስሉ ሕፃናት ሴቶች ሊያውም ደግሞ በእድሜ የማይመጣጠኑ ማለት ነው እና የኃጢአት ዋሻ በለው ነው ነው ያሉት። እንግዲህ ሰውየው ከተግባሩ ጀምሮ እሱ የከፈተው ቤት ውስጥ እስከሚፈጸመው ተግባር ድረስ የኃጢአት ዋሻ የሆነ ቤት ነው ማለት ነው። እንደት በርካታ በርካታ ቤቶች ወይም ደግሞ በርካታ ሆቴሎች መዲናቸው ውስጥ እንዳሉ ይታወቃል። ረጅም እድሜ የሚያስቆጠሩም በተግባራቸው አሁን እንዳሁኑ ጥበቃው ባለታሪካችን እንደነገሩት አይነት ተግባራት የሚፈጸሙባቸው በርካታ ቤቶች አሉ እና የእነዚያን ቤቶች ባለቤቶች ዞር ብላች ስትመለከቱ ወይ በሂውማን ትራፊክ ላይ ወይም በሰው ማዘዋወር ወንጀል ላይ የተሰማሩ አደገኛ ዕፅ የሚሸጡ። እኔ አንድ ጓደኞች የነገሩኝ ታሪክ አስታውሳለሁ እና በጣም ሀብታም ነው ሊያውም ደግሞ ያን ያህል በጣም የገፋ እድሜ ላይ ያለ ሰው አይደለም። ግን ቤቱ በጣም ይታወቃል። ሰው ይሄ በጣም ዘመናዊ ነኝ የሚርመሰመስበት ምናምን እና እዛ ቤት እንደሆነ ቦሌ ማተሚያ ቤት ስራዎች ነበሩ ያኔ ፕሪንቲንግ ሚዲያ ስንሰራ እና የዛን ጊዜ ነው። እንደውም በምልክት ቤቱን ነገሩኝ እና እንደዚህ ቤት ውስጥ አሉ አንድ ጊዜ እዛ ቁጭ ብለን ቦሌ ማተሚያ ቤትን ካወቃችሁት እንዲህ በረንዳ ነገር አለው። እዛ ቁጭ ብለን ሻይ እየጠጣን ስራ እስኪ ደርስ ድረስ ያው ትጨዋወታላችሁ እና ቤቱን በምልክት በቅርብ ርቀት ላይ የሚገኝ ቤት ነው። እዚህ ቤት ውስጥ አሉ አንድ ሴትና አንድ ወንድ በድብቅ ይገቡና ለዝሙት ስራ ማለት ነው። እዛ ቁጭ እንዳሉ ባል ይደውላል። ባል የሚደውለው ማን ነው? ሴቷ ጋር አይደለም። አብራት የነበረው ወንድ ለካ የጓደኛው ሚስት ነች፣ ይዟት የመጣው ማለት ነው። በጣም የቅርብ ጓደኛው። ጓደኛ ምንም የሚያውቀው ነገር የለም። የት ነሽ? እዚህ እዚህ ቦታ፣ ሌላ ቦታ ቀይራ ነው የምትነግረው። ምነው የሚነግረው ሰው የት ነው ሲለው፣ እንዲህ እንዲህ ይለዋል። አንገናኝም ሲለው፣ በቃ እንገናኛለን። ዛሬ እንኳን አይመቸኝም ምናምን ሲለው፣ አይ ካልተመቸና ሌላ ቦታ ካሉ በቃ ችግር የለም፣ ሊያቀ እንገናኛለንና ባል አገር ሰላም ነው ብሎ ወደዛ ቤት መምጣት እንግዲህ ተያቸው፣ ሁለቱ እዛ ቁጭ ብለው ለጓደኛው ሲደውልለት ከሚስቱ ጋር ቁጭ ብለው ሚስቱ ለማገዝ ይዟት ገብቶ ማለት ነው። ያለውት ሌላ ቦታ ነው ያለው፣ ሌላ ቦታ ነው ሲለው አይ በቃ ሌላ ቦታ ከሆነ ልሂድ ብሎ ነው ወደዛ ሄደው፣ እዛ ቦታ ግን ሚስቱና ባል ቁጭ ብለዋል። ዘበኛው ሁለቱን ሰዎች ያቃቸዋል፣ ጓደኛሞች እንደሆኑ ማለት ነው። እዛም ጋር ያለው አስተናጋጅ ያውቃቸዋል። እና ከርቀት ሲያዩት መኪና ምናምን ያስተካከለ እነሱ በየዋህነት ነው አስተናጋጅም፣ ዘበኛው ያው መኪና ምናምን ሲያቆም ቲፕ ስለሚሰጣቸው ከቤተሰባዊነት አንፃር ማለት ነው። ይሄዱና እንደም ጥሩ አጋጣሚ ጓደኛህ እየመጣ ነው እና እዚህ መሆንህን ልንገረው ይለዋል። የሚገቡበት ነው የጠፋቸው። ምን ጓደኛህ እየመጣ ነው፣ መኪና ውጭ ፓርክ እያደረገ ነው፣ እና እዚህ መሆንህን ነገር አለው አትንገረው ፍሎት ነው እንትን ያለው ነው ለዛሬ ላገኘው ስለማልፈልግ አትንገረው። በዛ ሰዓት ላይ ልጅት በሌላ በኩል በመስኮት ላይ ዘላ እንደሄደች ተነግሮኛል። እና እንዲህ አይነት ቤቶች አሉ። አሁን የዛን ቤት ባለቤት ማንነት ሲነግሯችሁ ደግሞ እንደነገርኳቸው ውጭ ሀገር ሰው የሚልክ በደላላ ሂውማን ትራፊኪንግ፣ በህገወጥ የሰዎች ዝውውር ላይ አደገኛ የሚሸጥ ሌሎች ሌሎች ስራዎች ማለት ነው፣ ኮንትሮባንድ ስራ ምናምን እና ብዙ ጊዜ ተግባራቸው ከአጢአት ከማይፈቀድ ነገር ጋር የተገናኘ ሰዎች እንደ ሆቴል እንኳን እንደዚህ ከፍተው በሆቴል ኢንዱስትሪ ላይ የተሰማሩ ቢሆንም እዛ ሆቴል ውስጥ የሚደረጉ ነገሮች እንደ አይነት ያሉ ነገሮች ናቸው ልላችሁ ፈልጌ ነው። እና እንደምንም ያንን ነገር እየነገሩኝ ነጋ። ከዛ ኋላ ውስጥ የተመላለሰው ምንደነ ወይም ነጋ ነኝ ሰው ምን ሱ ያለው ለካሰው በፍጹም የሚዘገንን ሀብት ማማ ላይ የሚደርሰው እንደዚህ ነው። በፊት በምሰማቸው ነገሮች አሉ አለ። ግን በዚህ ደረጃ ሆቴል ውስጥ ዘንዶና እባብ እያመጡ አይደለም የሚገርምህ ብለውታል። እንደው ዋናው ነገር እዚህ ጋር እባብና ዘንዶ የሚመጡበት ታይም ተመሳሳይ ነው። ስንት ሰዓት ነው ያየኸው ይሉታል። ዘጠኝ ሰዓት። እርግጠኛ ነህ? ዘጠኝ ሰዓት። ያቺ ዘጠኝ ሰዓት ምንድነች?

ያቺ በር የምትከፈትበትና እሱ የሚገባባት ሰዓት ነች፣ በዛ ሰዓት ላይ ነው። ይሄ ግን አንተ የያዝከው ክፍል ውስጥ ብቻ የሚከናወን ነገር አይደለም። በተመሳሳይ ሁኔታ ብዙዎቹ የተያዙ የእንግዶች ክፍሎች ውስጥ ይሄ ነገር ያጋጥማል። እና ታዲያ እንግዳው እንዴት ነው የሚስተናገደው? ባይገርምህ፣ ቅድም ጠይቅ ያለው ማን የላክህ ብይሃለው። አብዛኛዎቹ እዚህ ቤት ውስጥ አልጋ የሚይዙት ሰዎች ተመሳሳይ እውነት ውስጥ ያሉ የሚተዋወቁ ስለዚህ እባብ አይደለም፣ ምንም ነገር ይመጣ የማይፈሩ እንደውም ያንን እንደ መልካም እድል የሚገጥሙ ናቸው። አንተ የፈራኸው እዛ መስመር ውስጥ ስለሌለህ ነው የሚል መርሰን የተሰጡት። ስለዚህ የሰውየው ማንነት ብቻ አይደለም የእሱ ከስተመሮች እዛ ሆቴል ውስጥ አልጋ የሚይዙ ሰዎች በዘንዶና በእባብ የሚያምኑ እነሱም ከባድ አምልኮ ጀርባ በተገኘ ሀብት የሚመጻደቁ ናቸው። እንግዲህ ወደርንም ጠላንም መረረንም ጣፈጠንም ኢትዮጵያ ውስጥ ያለው እውነት ይሄ ነው። ኢትዮጵያ ውስጥ ያለው እውነት ይሄ ነው። አሁንም አደራ አሁንም አደራ፣ እንዳትቀላቅሎ ምፈልገው እውነታው መውጣት ስላለበት ነው። አይ የሀብታሞች እንትን ከዛ ጋር ከሚነካካ ዝም ማለት ይሻላችኋል የሚለውን ስለማልቀበል ነው። በትክክለኛው መንገድ ሰርቶ ያገኙ ሰዎችን ለሌሎቻችንም ሮል ሞዴል ስለሚሆኑ ሁሌም አፕሪሼት እናደርጋለን እናደንቃለን እናመሰግናለን ነገር ግን በተቃራኒው ደግሞ በዚ አይነት መንገድ ተልከስክ ሰው የሰው ሀብት ሰልበው ሀብታም የሆኑ ሰዎች ነው እንቃወማለን እንገባበታለን ምክንያቱም ሴጣናዊ አሰራር ስለሆነ የኛ ትልቁ ተቀዳሚ አለማና አጀንዳም ሴጣናዊ አሰራርን መቃወም ስለሆነ ማለት ነው ስለዚህ ይሄ መደባለቅ ስለሌለበት ነው የምነግራችሁ እንዲን እየተጫወትን ነጋ ከዛ በኋላ ተመልሼ ወደ ሆቴሉ እንዴት እልግባሉ ሻወር መውሰድ አለብኝ። ምናልባት ደግሞ የረሳው ዕቃ ካለ ቼከ አረ፣ ችግር የለውም አሉኝ። አለ የሚገርም አንተ ከዘጠኝ ሰዓት አንተ ከወጣበት ሰዓት ጀምሮ ዘጠኝ ሰዓት ከአስራ አምስት ላይ እንኳ ብትመለስ እባቡ እና ዘንዶ የለም። ነገር ያለው ያ እንግዲህ ዘጋ ወይ ስውር አሰራር ይኖራል ማለት ነው። ልክ እሱ በሚገባበት ሰዓት ላይ እነዛ እንዲወጡ ተደርጎ ከተበተቡት ነገር ጋር የተያዘ ነገር ሊኖር ይችላል። ስለዚህ እሱ ከገባ በኋላ ሆቴል ውስጥ እነዛን አውሬዎች አታገኛቸውም ነው የተባለው። እንደምን ብቻዬን መግባት ስለፈራው በቃ እነዛ የሚሉን ከሆነ ምን የሚሆን ምን ከእርሶ ጋር እንግባ። አረ ችግር የለም ተከትለው ትሄዳሉ። እውነትም ሲገባ ምንም ነገር የለም። እሳቸው እዛው በቅርብ ርቀት እየጠበቁት ሻወሩን ወሰደ፣ ልብሱን ቀያየረ፣ የቼክ አረገ እቃዎችን ወሰደ። ከዛ በኋላ እንኳን እዛ ሆቴል ውስጥ ላድር ወር ፈራው። በዛ ቦታ ላይ መኪና ማሽከርከር በዛ ጋ ማለፍ መኪና ማሽከርከር ስለኝ፣ የጅማ ነጋዴ የምልሆን እንጂ እዚህ ዘመዶች አሉኝ አለ እና እነሱ ጋር መኪና ስላለ አንዳንድ አስቸኳይ ነገር ሲገጥመኝ የዛ ገብቼ ይሄዳለውኝ እና ማቃቸውም ሰዎች ቢኖሩ ማስቸገር ስለማልፈልግ፣ እንዳልኩ ለንግድ ስመጣ ለስራ ስመጣ ሰው ጋር ማደር አልፈልግም። በገንዘብ ሆቴል ይዤ ማደር ነው የምፈልገው። እና እንዲህ አይነት ነገር አጋጥሞኛል። ምን ትላለህ? ምን እልሃለሁ? ምንም እምልህ የለም እንኳን እግዚአብሔር አተረፈ ነው እንጂ ሌላ ምንም እምለው ነገር የለም። ነገር ግን ከሱ ታሪክ ላይ በመነሳት በዚህ አይነት ሁኔታ የመጣ ገንዘብ መጨረሻው የሚያምር ስላልሆነ፣ ከእግዚአብሔር ጋር ስለሚያጣላ፣ የዘላለም ቤታችንን ስለሚያበላሽ እባካችሁ እዚህ ውስጥ ያላችሁ ሰዎች ውጡ፣ በላባችሁ በዛችሁ ጥራችሁ ግራችሁ ለመብላት ሞክሩ ከማለት ውጭ ምንም እምለው ነገር የለምና የዛሬው መርሃ ግብር የዛሬው ታሪክ የተከታተላችሁት ነበር። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስካሁኑ ግን ውድ ጊዜያችሁን ሰውታችሁ ከኔ ጋር ስለነበራችሁ ብቻ ሳይሆን ወደፊትም ስለምትሆኑ ከልብ አመሰግናለሁ። ሰላም።